ወቅቱ ስላለቀ በንጥልጥል ነው ያደረው እና ቁርኣን አላህ ስብሓናሁ ወተአላ በመልካም ፍቃዱ ለነቢዩ አለህ ሰላቱ ወሰላም በቀጥታ እንዳወረድላቸውና እሱን ደግሞ ማንም ሊወዳደረውና ሊፎካከረው የማይችል ፍጹም፣ ለዲንም ለዱንያም ለአካልም ለመንፈስም የተስማማ የአላህ ብርሃን መሆኑን እየገለጸ መጥቶ ያልታደሉት ተቃዋሚዎች ግን ተነዘለት ብሂህ ሸያጢን እነማ የአሊሙሁ በሸሩን እያሉ የሆነ ያልሆነ ነገር በመዘላበድ ራሳቸው መክሰራቸው ሳይበቃቸው ሌሎችን የዋሆች ይዞ ለመሞት ውዥንብር እንደሚፈጥሩ እየገለጸ መጥቶ ነበረ። አላህ ግን በማያዳግም በማያወላዳ መልኩ ወቢልሀቅ አንዘልናሁ ወቢልሀቅ ይነዘል አለ። እንግዲህ ራሱን ለማጥፋት የፈለገ ለሀሊክ እንዳለው መጥፋት ይችላል። ግን ስለ ቁርአን እኔ በትክክል አውርጀዋለሁ ሀቅንም ይዞና አካቶ ደርሷችኋል። ከዛ በኋላ የፈለገ ይቀበለው፣ ያልፈለገ ይተወው። ወማ አርሰልናከ ኢላ ሙበሽረው ወነዲራ እንዲና ምንልህ ከፈለክ ደግሞ እንደዛ አስደርግ እንደዛ አስደርግ እያሉ የተለያዩ ሽሩጦችን መደርደርም አስፈላጊ አይደለም እኛ ልከናሃል መልእክትህን ማድረስ ብቻ ነው ያለብህ ሳጨምር ሳቀንስ እነሱ የሚያመጡትን አተካራና ውዥንብር ግን ማስተናገድ ወይም ማጋፈር የለብህም አላቸው ወቁርአንም ፈረቅናሁ ሊተቅራሁ አለ ናሲ አላ ሙክት እና ይህን ቁርአን በሰዎች ላይ ሁልጊዜ ዘወትር ያለማቋረጥ ረጋ ብለህ ዝግ ብለህ እንድታነብላቸውና ሀሳቡን እንድታቀርብላቸው እየከፋፈልን ነው ያወረንልህ። እንደ ቀደምት መጽሐፎች አንድ ጊዜ በጥራት ተጠቃሉ ቢወርድ ኑሮ አንደኛ ለነቢዩ ማቅረቡ ያስቸግራቸዋል። ምክንያቱም አይጽፉም አያነቡም ነበርና ማለት ነው። ሁለተኛም ደግሞ ለአዳማጮችም ይከብድ ነበረ። ግን አላህ ስብሓናሁ አዲ በሆነ መልኩ በቀላሉ ሰዎች እንዲረዱት የእለት ተዕለት እንቅስቃሴ ጋራ በማቆራኘት በመቆራረጥ ነው ያወረደው ማለት ነው። በዛሬው ዕለት ስለሚከሰቱት ነገሮች ዛሬ አያት ይወርዳል። ለነገው ደግሞ ሌላ አያት ይመጣል። ስለዚህ ማንኛውም ሰው ተራ ሰው እንደሚወያይ በሚያጋጥመው ነገር ያለው ከወቅቱ ጋር እየከፋፈለ ነው አላህ ያወረደው ማለት ነው። ይህ ምንድን ነው የሰዎቹን ማንነት ግምት ውስጥ በማግባት ነው። ምክንያቱም ሙጅተማዕ ጃሂሊ ነው፣ ምንም የማያውቅ ህብረተሰብ ነው እና እነዛ ሰዎች ልማዳቸው ተገናኝተው የዕለት ተዕለት አጋጣሚያቸውን ማውራት፣ መወያየት እንጂ እንደ ተማረ ሰው መጽሐፍ ማንበብ ወይም አኽባርን በተለያየ መልኩ የመከታተል አይችሉም ነበረ እና በዛው ባለው ልምዳቸውና በባህላቸው መሰረት የዕለት ተዕለት ክስተት ጋር እያያያዘ እየቆራረጠ እንዳወረደላቸው ይገልጻል። እንዲሁም ሲያቀርቡ ደግሞ በጣም በእርጋታ ነበረ የሚያቀርቡት እና አላሙሃል ነው የሚቀሩት ማለት ነው። ረጋ ብለው አንዴ እንዲያውም አንዳንድ ጊዜ ቃሉ አልተሰማም ወይም ሰዎች አልተረዱም ብለው በሚጠረጥሩ ጊዜ አንዱን ቃል እስከ ሶስት ጊዜ ይደግሙ ነበረ። ሰዎች በደንብ እንዲረዱት ለማድረግ ማለት ነው። እና ወነዘልናሁ ተንዚላ በዚህ መልክ ቀስ እያን እየቀናነስ ነ ያወረር ነው። ኢንዛልና ተንዚል ይለያያል። ኢንዛል ማለት አንድ የተጠቅሎ የሚወርድ ነገር አንዘለሁ ይባላል። ነዘለሁ በሚባልበት ጊዜ ግን እየቆራረሰ የተወረደ ነገር ነው ተንዚል የሚባለው ጋሊበን። አንዳንድ ጊዜ ግን አንዱ በሌላው ተተክቶ የሚመጣበት ሁኔታ ይኖራል። ስለዚህ አላህ ሱብሓነሁ ወተዓላ ለሰዎች እንግዲህ ምን ያህል እንደሚያስብላቸውና እንዳቅማቸው አቅማቸው እንደ እንደ መጠናቸው እንደ ግንዛቤያቸው እየለካ ያወረደላቸው መሆኑን ጭምር ይገልጣል ማለት ነው። ይህ ሁሉ ጠቅማቸውን ለማሳወቅ ቁልአሚኑ ብሄ ብ አውላ ትኡሚኑ። እንግዲህ እኔ በተቻለ መጠን እናንተ በሚገባችሁ እና በምትችሉት መጠን ልኬላችኋለሁ። ከዛ በኋላ ማመን ያለማመን የእናንተ ምርጫ ነው፣ ብትፈልጉ መኑበት፣ ባትፈልጉ አትመኑ። ከዚያ በኋላ ተጠያቂነቱ ወደ እናንተ ይሆናል ማለት ነው። እኔ ማድረግ ያለብኝን አድርጊያለሁ። እነ ለዚነ ኡቱል ዒልመ ሚን ቀብልህ እነዚያ ቀደም ሲል ላንተ ይህ ኪታብ ከመሰጠቱ በፊት ኪታብ የተሰጣቸው ተመሳሳይ ድል የደረሳቸው አህለል ኪታቦች አይሁድና ነሷራዎች ማለት ነው። ኢዛ ዩትላ አለይህም የቁርአን በእነሱ ላይ በሚነበብላቸው ጊዜ ቅን የሆኑት ክፍሎች ማለት ነው፣ ሁሉም ሳይሆኑ የኽሩነ ሊልአዝቃኒ ሱጀዳ ይሄ ከጌታ የመጣ መሆኑን በእርግጠኝነት በመረዳት የአላህን ስብሓናሁ ወተዓላ ክብር ለመግለጥና ትህትናቸውን ለማንጸባረቅ ገና ሲሰሙት በግንባራቸው ተደፍተው ጌታቸውን ያወድሳሉ። እንደ ና አብዱላህ ብኑ ሰላም ና እንደ ነነጃሽ ያሉት አላ ያወፈቃቸው ማለት ነው። እናንተ መሀይሞቹ አሳጢሮ ላወሊን ትላላችሁ፣ ሲህረ ነው፣ ካህና ነው፣ ሽዕር ነው፣ ከዲብ ነው እያላችሁ ትዘላብዳላችሁ። ቀደም ሲል ግን ልምድ ያላቸው አላህ የወፈቃቸው ቀናኢዎች ገና ሲሰሙት እንባቸውን እያዘነቡ ግንባራቸው ተደፍተው ጌታቸውን ሲያመሰግኑ ነው የተቀበሉት፣ በማለት ይተቻቸዋል ማለት ነው። ወየቁሉነ ሱብሓነ ረቢና ይህን የመሰለ ኪታብ ያወረደ ጌታ ጥራት ይገባው ይላሉ። እነዛ አህለል ኪታብ ቅንና ደጋጎቹ ማለት ነው። ኢንካነ ወዕዱ ረቢና ለመፍዑላ ኢን ሙኸፈፈቱ ምን ተቂላ ናተዝጋ ኢነሁ ካነ እንደ ማለት ነው እነልአምረ ወሸነ ቁም ነገሩ አሉ ካነ ወዕዱ ረቢና ለመፍዑላ፣ የጌታችን ተስፋ ቃል ተፈጻሚ እንደነበረ እናውቃለን እንደተባለውም ሆነ አሉ ማለት ነው። በተውራትና በእንጅል የመጨረሻው ነቢይ የመጨረሻውን ታላቅ ኪታብ ይዞላቸው ይመጣል ተብሎ ስለነበረ ያያንን ተስፋ ቃል አላ ስብሓነሁ ወተዓላ መቼ ነው የሚፈጽመው እያሉ በጉጉት ይጠብቁት ነበረ። ልክ ከነብዩ ይህንን ነገር በሚሰሙበት ጊዜ መቼም ይውላል ያድራል እንጂ አላህ ያለው ነገር አይቀርም። ወትሮም ይመጣላችኋል ብሎ ነበር እንዳለው ተፈጸመ እያሉ ደስታቸውን በመግለጥ በአገጫቸው ወደ መሬት ተደፍተው ጌታቸውን በትህትና ያመሰግናሉ በማለት አወደሳቸው ማለት ደጎችን ወየክሩነ ሊልአዝቃን እና እነዚህ ቀናኤ የሆኑ የቀደምት የዑለማ የሁድ ወነሷራ ይህን ኪታብ በመስማታቸው አገጫቸው ወደ መሬት ተፍክምግመው በመውረድ የብኩን እንባቸው እየተናነቃቸው እያለቀሱ ወየዚድሁም ሁሽዋ፣ ይሄ የሰሙት ነገር ጌታቸውን ወትሮ የሚፈሩ ነበረና የበለጠ ጌታን እንዲያውቁትና እንዲፈሩት ጨመረላቸው። ሌላዎቹ አሽቅያዎች ግን በሰሙ ቁጥር ኩፍርና ፉጅር ነው የሚጨምርላቸው ማለት ነው። እና በዚህ መልክ አላህ እንግዲህ የወፈቃቸው ተጠቅመውበታል፣ በአግባቡ ተቀብለውታል። እናንተ ግን ባለመታደላችሁና በትቢትና በመቀኝነት በመወጠራችሁ ሳትጠቀሙ በትቀሩ ራሳችሁን ነው የምትጎዱት። ምስጋን ይንሳችሁ ማለቱ ነው። ወሊድዑ ላህ ለማንኛውም አላህን አውቃችሁ ልተወድሱትና ልጸልዩት ከፈለጋችሁ አላህ በሚለው ቃል፣ በምታውቁት ቃል አወድሱት። አውዲዑ ረህማን ወይም ደግሞ ረህማን በሚለው ተለዋጭ ቃልም ልታወድሱ ትችላላችሁ። አየማ ተዲዖ አላህ የሚለው ወይም ረህማን የሚለውን ማንኛውም ቃል ብትጠሩ ፈለውል አስማውል ሁስና ሁለቱም ያሰዳል። እንዳውም ከዛም በላይ እኮ መልካምና ውብ የሆኑ ሌሎች የማዕረግ ስሞችም አሉት እና አላህ ስብሓነሁ ወተዓላ ብዙ ስሞች ነው ያሉት። ዛቱ ተጠሪው ነው እንጂ ሁለት ሶስት የለውም የተባለው፣ ስሞቹ በርካታ ናቸው። አለ ይሄ የመጣበት ምክንያቱ ደግሞ ያው መጀመሪያውኑ ነብዩ ሲነሱ ተውሒድ ነው ዋናው መርሃቸው። አዩሀ ናስ ቁሉ ላኢላሃ ኢላ ላህ ወዘሩ ማ ተዕቡዱነሁ ሚን ዱኒህ፣ ከአላህ ሌላ የምታመልኳቸውን ነገሮች ወዲያ አሽቅንጥራችሁ ጣሉ። እነዚህ ቁሻሻዎች ናቸው፣ ምንም አይፈይዷችሁም። አንድ አላህን ብቻ አጥብቃቸው ያዙና ለሱ ተገዙ እያሉ ሲሰብኳቸው ከዕለታት አንድ ቀን እንደዚህ አይነት አያቶች ስለ ራህማን የሚያወሱ እንዲሁም ደግሞ ሲጀምሩ ቢስሚላህ ራህማን ራሒም ይሉ ነበረ። ያን ሲሰሙ መቼም ጥላት ትንሽ ፍንጭ ካገኘ ያችን ነገር ተጠቅሞ እንደገና ሹብሃ ለማምጣት ይጠቀሙበታል ማለት ነው። እና እኛን ታላህ ሌላ ያለን ነገር ወዳጣሉ ይላል እሱ ግን ዛሬ ደግሞ ሁለተኛ ጌታ መጣሉ። አላህ ይላል ደግሞ ራህማን ይላል። ራህማን የሚለውን አያውቁትም ነበር። ስለዚህ ሌላ ጌታ መሰላቸው፣ ጓደኛ ያረጉት ማለት ነው እና እኛን የእኛን እየነቀፈ የራሱን ደሞ አዲስ ጌታ ማስተዋወቅ ጀመረ። ለምንድን ነው ትናንትና አላህን ብቻ ያዙ ሲለን ነበረ? ዛሬ ደግሞ ራሕማን፣ ያው አርረሕማን ራሒም ቢስሚላህ ራሕማን ራሒም ይለናል። ምኑ ቀረ? ያው ሶስቱ ስላሴ ወደ የሚለው ወሰደው ማለታቸው ነው እና አላህ ራህማን ራሒም ያው እየጨመረበት ነው በየቀኑ ብለው ሹብሃ ፈጠሩ። ያነ አላህ ስብሐነሁ ወተዓላ ለዛ አባባላቸው መልስ ቁል ድዑ الله አው ድዑ الرحمن አልገባችሁም። አላህ በሚለው ቃል رب السماوات والارض ን ጥሩት ከፈልጋችሁ እናንተም የምታቁት ይሄን ነው። ይህን ያውቁት አበጃይ እያምነሱ ደሞ እንደገና ረህማን የሚልም እኮ ተጨማሪ ስም አለው። ስሙ እንጂ ተጠሪው አይደለም። የሁለት የሆነው አንዱ ጌታ ሁለት ስም ስላለው በዚህኛውም ስም እያስተዋወቃችሁ ነው እንዳውም ፈለሁል አስማውል ሁስና ዝያደተን አላ ዛሊክ፣ ከዚህም ሌላ እኮ እናንተ አልሰማችሁም አላወቃችሁም እንጂ ሌሎች መልካምና ውብ የሆኑ የማዕረግ ስሞች አሉት እና እነ ሊላይ ትስአተ ወትስዒን ስመን ሚአ ኢላ ዋሕዳ መን አሕሷ ደኸለ ልጀና እንዳሉ ሶሒል ቡኻሪ ባይገርማችሁ፣ በዘጠና ዘጠኝ ስም አለው ገና ሁለተኛው ሲነገር ነው እንደገና እንታንተ እንዲህ የምትሉት የጃህል ነገር ይሄ ነው እንግዲህ በማለት አላህ እንግዲህ አላህ በሚለውም ቃል ረህማን በሚለውም ከዛም ሌላ ረሒም ከሬም አሊም ዓዚም እያልክ መቀጠል ትችላለህ ስሙን መች ከለከላችሁ የስሙን መብዛት የተጠሪው መብዛት ነው እንጂ ችግር ያመጣው በማለት መልስ ሰጣቸው ማለት ነው እና ፈለውላ አስማ አልሑስና አላህ ስብሓነሁ ወተዓላ መልካም የሆኑ ስሞች አሉት አልሑስና የሚለው ተፍጡር ስሞች የሚለዩበትን ባህሪ መጠቆሙ ነው ሰዎች ስም ያወጣሉ። ለልጆቻቸው ስም በሚያወጡ ጊዜ በተቻለ መጠን እንደ ግንዛቤያቸው እንደ አቅማቸው ጥሩ ነው ብለው ያመኑበትን ስም ነው ለልጆቻቸው የሚያወጡት። ግን ያ ስም ከተጠሪው ጋር አይስማማ አይስማማ። የሚያውቁት ነገር የለም። እነሱ በምኞታቸው ጥሩ ስም መርጠው ይሰጣሉ። ነገ ግን ያ ልጅ በተጨባጭ በስሙ ተቃራኒ ሆኖ ይወጣል ማለት ነው። ስለዚህ ስሙ ህስን አይደለም ማለት ነው። ሰውየው ሌላ፣ ስሙ ሌላ ነው የሚሆነው ይጋጫል። የአላህ ስም ከዛ የጠራ ነው ማለት ነው። ማንኛውም ዘጠናዘጠኙም ስም ጌታውን ባለቤቱን ቀጥታ የሚገልጥ ነው ማለት ነው። አላህ እንግዲህ ረሂም ነው ረህማን ነው ከተባለ እሱንም ያህል ረህማ ያለው ምንም የለም ወረህመቲ ወሲዐት ኩለ ሸይ እንዳለው ማለት ነው። ዓዚም ነው ከተባለ እሱንም ያህል ዓዚም የለም በአለም ላይ ማለት ነው። ከሪም ነው ከተባለ እሱንም ያህል ከሪም የለም። እና ቀሃር ነው ከተባለ እሱን የመሰለ ቀሃር የለም። ማንኛውም ስሙ በቀጥታ ከተጠሪው ጋር ተስማሚ ነው፣ ባለቤቱን ይገልጣል ማለት ነው። አይጋጭም። ወደ ፍጡሮች ስም ከመጣን ግን ቀጥታ ነው የሚጋጨው ማለት ነው። ወይ ሙሉ በሙሉ ዲድ ተቃራኒ ይሆናል፣ ቢያንስ ደግሞ በትርጉሙ ዝቅ ያለ ይሆናል ማለት ተጠሪው ሌላ መጠሪያው ሌላ ይሆናል ማለት ነው። ስለዚህ መሐመድ የሚባል ስንት ሰው አለ? ስንት ሙናፊቅ ስንት ሙጅሪም አለ? ግን ያ የመጀመሪያው መሐመድ ነው ማለት ነው። መሐመድ የተባለው ሁሉ እንዴት አድርጎ አቡበክር የሚባል ሰው እንግዲህ እንደ አቡበክር ቢሆን ኑሮ አለም ምን ትሆን ነበረ ግን አቡበክር ይባላል አቡ ሸይጣን ሆኖ ይመጣል ማለት ነው እና ማንኛውንም ስም ስትወስደው በቃ ያንተ ከራስስም ብትጨምር ሰዒድ ትላለህ ለምሳሌ ሰዒድ እውነት ሰዒድ ነው ወይ ሰዒድ እድለኛ ማለት ነው የተሳካለት ሁሉ ነገር የተሟላለት ማለት ነው እውነት ሰዒድ ነው ወይ ሰዒድ የሚባለው ሁሉ ካሊድ ማለት የጀግኖች ሁሉ አለቃ ነው። ሁሉ ሰው ፈሪው ሁሉ ኻሊድ ነው ወይ? በሁሉም ነገር ስትገባ ተጠሪውና ስሙ የተለያዩ ናቸው ማለት ነው። ሱልጣን የተባለ ሁሉ ባለስልጣን ነው ወይ? እና የአላህ ግን ዝም ብሎ ስም የለም። እንዲሁ አይደለም። በፋዲ አይደለም የሚጠራው ማለት ነው። በቀጥታ ያን ተጠሪው ጋራ የተጣጣመ የተዛመደ የተዋደደ ስም ነው ባለቤቱ ጋር ማለት ነው። እና ይሄ እስከሆነ ድረስ ስሙ ደግሞ መብዛቱ አይጎዳም። ምክንያቱም ማዕረጉን፣ ሞያውን፣ ችሎታውን፣ ስልጣኑን ነው የሚገልጠው ማለት ነው። አንድ እድለኛ የሆነ ሰው ሁሉ ሰው የተሳካለት በሁሉ ነገር ጥለዋለህ። አንድ ሰው ወታደርም ሆነ አሊምም ሆነ ነጋዴም ሆነ ሁሉም ነገር ከሆነ ሙያው በበዛ ቁጥር ስሙ ቢበዛ የበለጠ ክብር ይሰጠዋል እንጂ የሚጎዳው ነገር የለም ማለት ነው ግን ያ ነገር ከለው ላይ ሳይኖር የውሸት ስም ብደረድርበት ደግሞ የእሱ ነው የሚባለው፣ መሰደቢያ የሆነዋል ማለት ነው። ደግሞ እሱ ብሎ መሐመድ፣ ደሞ እሱ ብሎ አህመድ እየተባለ ነው የሚከደው ማለት ነው። ስለዚህ አላ ስብሓነሁ ወተዓላ ራህማን የሚለውን ስም በመስማታቸው እነሱ አላወቁምና ላ ወላ ላንኡሚኑ ቢራህማን አሉ። እንደውም ተነጭራሹ አንተ የእኛን ጌቶች አማለኮች እየነቅፈ ከአንተ ረህማን የሚባል አዲስ ነገር ልታስተዋውቀን ትፈልጋለ። ላ ነዕሪፉ ረህማን ኢላ ረሕማን የማማ አሉ። እንደ የማማ የሚባል ነጅድ አካባቢ ወደ ቀሲም አለፍ ብሎ አንድ ሙጅሪም ሰውዬ ነበረ እና ያ እኔም ነብይ ነኝ እያለ ማወናበር ጀምሮ ነበር፣ በነብዩ ጊዜ ማለት ነው። ያንን ሰውዬ የማማ ስሙን ረህማን ብሎ ጠራ። ያነው እና የሰሙት ያው የማማውን ረሕማ እንጂ የላኛ እናቅም አሉ። ቶሎ ታላወቃችሁ ታዲያ አወቁ ያላወቀ ፈሳሉ አለ ዚክሪን ኩንቱም ላተዕለሙን ነው የተባለው ሲሏቸው፣ እነሱ ግን ሊገባቸው አይፈልጉም እና ፈለውላ አስማል ሑስና ለአላህ መልካምና ውብ የሆኑ ስሞች አሉት በማለት አሳወቀና ለዚህ ችግራቸው መፍት ሰጠ ማለት ነው። ወላ ተጃሃር ቢሶላቲክ በስግደትህ ደግሞ ድምፅህን ከፍ አድርገህ አታሰማ፣ ለጥላት ወላ ቱካፊት ቢሃ፣ በጣምም ደግሞ ድብቅ አታድርገው። በሁሉም ወቅት ለወገኖችህ ማሰማት በምትችልበት መጠን አሰማ። ወብተቂ በነ ዛሊከ ሰቢላ፣ እንደ ቦታው እንደ ሁኔታው አይተህ በሁለቱ ሁኔታዎች መካከል አማካይ መንገድን ተጠቀም ይላቸዋል። ይሄ ደግሞ መካ ላይ እያሉ ሲሰግዱ ሶላት ላይ ድምፃቸውን ከፍ አድርገው በሚቀሩ ጊዜ ጥላቶች እየመጡ ይረብሹ ነበረ ማለት ነው እንዳይሰግዱ በኹሹዕ ዙሪያውን ይመጡና ያጨበጭባሉ፣ ያሾፋሉ፣ እንዳውም አሸዋም ይረጩባቸዋል። የማያረጉት ነገር የለም። ይህንን እያረጉ ሲያውኳቸው ይህን የሚያረጉት ብዙ ጊዜ በቀን ነው ማለት ነው። ቀን እንግዲህ ዙህር ላይ አሴር ላይ ወዘኔዎች ናቸው። ሽማግሌዎች እዛ ይመጣሉ አጃቢዎቻቸውን ይዘው እና እነሱ ስግደት ሲጀምሩ እነህኞቹ ማጨብጨብ እና መረበሽ መጨፈር ማወክ ይጀምራሉ ማለት ነው። ማታ በሚሆንበት ጊዜ ግን የሉም። በጊዜ ወደ ቤታቸው ይገባሉ። እሻ ላይ ጭራሽ ይተኛሉ። ፈጅር ላይም አልተነሱም። በዚህ እነሱ በሚገኙበት ሰዓት ቀስ ብለህ አንብብ አላቸው። ምክንያቱም እነሱ በውካታ በጨዋታ እያሉ በምስጢር ተሰገዳችሁ ሳያዋችሁ ልታመልጡ ትችላላችሁ። እነሱ በሌሉበት ሰዓት ደግሞ ጮክ ብለ አብረውህ ያሉት ደግሞ እንዲማሩ እግር መንገዱን አሰማቸው። በዚህ መልክ ለጊዜው ጊዜያዊ መፍትህ ተጠቀም፣ በስልት ሂድ አላቸው ማለት ነው። እንግዲህ አላህ ሱብሃነሁ ወተዓላ ለሁሉ ነገር ሰበብ አድርጎለታል። የግል ስግዴታቸውን እንኳን እናሰግድም ብለው የዚህ አይነት እውከት ሲፈጥሩባቸው እርምጃ መውሰድ ይችል ነበር፣ ግን ጊዜው አልደረሰም። ሁሉን ነገር በቀደር አስቀምጦታልና ስለዚህ አሁን ጊዜያዊ መፍትህ ሰጠ ማለት ነው። አንተ ጊዜውንና ቦታውን አይተህ ሶላት በአካባቢ ባለበት ጊዜ እነሱ እንዳይሰሙ በሚስጥር ቅራ ቀንቀን ማለት ነው። ማታ እና ፈጅር ላይ ደግሞ እነሱ የሉምና የዛ ጊዜ ጮህ አሰማቸው እንዲሁ እያልክ እስተ ጊዜው ድረስ በዚህ መልክ መሄድ ትችላለህ ብሎ መፍት ይሰጣቸው ማለት ነው። እና ቁርአኑን ሲሰሙ ካኑ የሱቡ ላህ ወየሱቡ ለዚ ጃ ብሂ ወየሱቡ ልቁርአን እና አክዛከላ ወመን አርሰለ ኢለይክ ወመን ጃአ ቢክ ወመን ይሉ ነበረ ቁርአኑም እንዳለ ይሄ ዜማህንም አንተንም የላከልህንም ያጥፋህ ይሉ ነበረ ማለት ነው። ስለዚህ አንተ ለምን እንደዚህ ታደርጋለህ? በዘዴ እኮ ማለፍ ትችላለህ በማለት ስልቱን ጠቆማቸው ማለት ነው። ይህም እንግዲህ ሰው ተመስገን አታ ተተመከን እንደሚባለው በመሰለል አረብ ሁኔታዎች እስከሚመቻችሁ ድረስ እንደ ሁኔታው መሄድ አስፈላጊ መሆኑን ያሳያል። በለላ ቅምህ እንደው ሐቅ ስለያዝክ ብቻ ምን አባቱ ያደርጋል ብለህ መጮህ አይገባም፣ ራስክን ላደጋ ማጋለጥ ማለት ነው። ምክንያቱም ሱነቱላህ ነው። አንተ የምትችለውን ነገር እያደረግ በተቻለ መጠን ደግሞ ከሌሎች ጋር ፍጥጫ እንዳይፈጠር ችግር እንዳይመጣ መጠንቀቅም ያለ መሆኑን ያመለክተናል ማለት ነው። እንዳውም ይሄ ነገር በቋሚነቱ በመመሪያ እንዲሆን ብሎ ነው። ይሄ ነገር ተነስኋል። ፊዕለን በተግባር መዲና ከሄዱ በኋላ ቀርቷል። እንደዛም ይረብሽ የለም ቢፈልጉ ቀንም ማታም ጮሆ መቅራት ይችላሉ። ስለዚህ መዲና የተጀመሩ ዕባዳዎች በሙሉ የቀን ዕባዳዎች ሁሉ ጮሆ ይቀራል። ዒድ ለምሳሌ ሶላት አልጅሙዓ፣ ሶላት አልስቲስቃ፣ ሶላት አልኩሱፍ በሙሉ መዲና ነው የተጀመረው። የቀን ሶላት ከመሆናቸው ጋር ጮሆ ነው የሚቀራው። እነዚህ ዙሁርና አሱር ግን መዲና መካ ነውና የተጀመሩት እነሱን በዛ ዘመን ያው ጥላቶቻቸው ምን ያህል ችግር እንደሚያደርስባቸው ታሪክ እንዳይረሳው ባሉበት ቅርጽ እንዲቀጥል አደረገ ማለት ነው። አሁን ችግሩ ተወግዷልና ሁሉንም ጮኸ ቅራ አላለም። ከሄደ በኋላ ይሄ ምንድነው የሚፈለገው? አንደኛ በደል እስላሙ ገሪባ እንደሚባለው እስላም እንግዳ ሁኖ በጨለምተኞች ዘመን ሲወርድ ምን ያህል የግል ኢባዳ እንኳን የማይቻል መሆኑን ሊያሳየን ማለት ነው። እንደገና ሰዎች ደግሞ ሙስሊሞች ጥቂቶችና ደካሞች በሚሆኑበት ጊዜ እንደ

ልጅ የሌለው የሆነ ጌታ ምስጋና ይገባው በል። ያው አሁንም እነዛው ሙሽሪኩል አረብ አልመላኢከቱ በናቱላህ ይሉ ነበር። የይሁዶችም ዑዘይሩን እብኑላህ ነሳራዎችም እንዲያ አልመሲሑ እብኑላህ ይሉ ስለነበረ የሁሉ አሉ ባልታ አስፈላጊ ነገር ነው። የኔ ጌታ አልወለደምም አልተወለደምም። በሁሉም ነገር ፍጹምና ብቸኛ ለሆነው አላህ ምስጋና ይገባ በል ወለም የኩን ለሁ ሸሪኩን ፊልሙልክ፣ በስልጣንም ተካፋይና ተጋሪ የለውም፣ ብቸኛ ባለስልጣን ነው። ወለም የኩን ለሁ ወልዩ ምን ልል እንደገና ደግሞ አንድ ጉዳትና ጥቃት ይደርስብኛል ብሎ ጸጥታ የሚያስከብርለት ኃይልም አልቀጠረም። እንደ ፍጡር ባለስልጣናት ብዙ ጊዜ በጸጥታና በዘብ ነው የሚያልቀው ገንዘቡ። አላህ ግን ስብሓነሁ ወተዓላ በራሱ የተማመነ ጌታ ስለሆነ እገሌ መጥቶ አድብቶ ጥቃት ይፈጽምብኛል ብሎ ስለማይፈራ ምንም ጠባቂ አያስፈልገውም ማለት ነው። ሚነዙሊ ማለት ማንኛውም የፈለገው ኃይለኛ ጉልበተኛ ባለስልጣን ቢሆን እኔ ራሴ የመጣውን እከላከላለሁ አይልም። የግድ ድክመትና ክፍተት እንዳለ ስለሚያውቅ የሚያምነውን ሰው መርጦ ነው ዘብ የሚቀጥረው ማለት ነው። አላህ ግን እንደዚህ ነገር የለም ለምን? እሱም የሚፈራው ነገር የለም የለምና ማለት ነው። ወከብርሁ ተክቢራ እና ይሄን ጌታህን ማክበርን አክብረው። ሌት ተቀን ሁልጊዜ እዝኩሩላህ ዚክረን ከሲራ እንዳለው አላሁ አክበር እያልክ ጌታን ከሁሉም የበለጠና የላቀ መሆኑን አወድስ። በዚህ መልክ ስለ እኔና ስለ ቁርአን ተነገርካቸውና ካስረዳቸው በኋላ የሚቀበሉ ካሉ ሰየው፣ ካልሆነ ግን ራሳቸውን ይጎዳሉ እንጂ ማንም አይጎዳም በማለት አጠቃለለ። ሰለላሁ ዐለይሂ ወሰለም አለ ነብዩ ይላል።